ሰላም ሰላም ቤተሰቦቼ እንደናችሁ? ውድ የኔ ተከታታዮች እንደናችሁ? ሰሞኑን አንድ ሶስት ቀን አራት ቀን ሆነ ከፖስት ወጥኩላችሁ። ዛሬ ደግሞ ፊደላቶችን በእናንተ ትእዛዝ ፊደላቶችን እነዚህ ፊደላት ያስቸግሩናል፣ እስኪ ፊደላቶች ስራ አለን ባላችሁ መሰረት እነዚህን ፊደላቶች ፊደላች መትቻለሁ። ሁሉንም እንደዚሁ ቅጥቅጥ ነው የምናደርጋቸው። ሁሉንም ፊደላቶች እዛው ቪዲዮን እያያችሁ ፕሌሊስቱ ስለማስገባው ቅጥቅጥ እናደርገዋለን። እነዚህ እነዚህን ፊደላቶች ከላይ ወደ ታች ከግራ ወደ ቀኝ ከቀኝ ወደ ግራ አስነብባችኋለሁ። ከዛ አት መጨረሻ ላይ ደግሞ እጽፍላችኋለሁ። እንዴት ነው ምጽፍላችሁ? ቃላት ቃላት እጽፍላችኋለሁ። ቃላት ለምን ነው ምጽፍላችሁ? ይሄን ሁሉ ፊደል አይተን ቃላት እንመሰረትበታለን። በዚህ ፊደል ማለት ሰው፣ አዲስ ቤተሰብ የሆናችሁ ሆናችሁ እና እኔ ጋር ኢፌክቲቭሊ ለማወቅ የምፈልጉ ልጆች በዚህ ስልክ ቁጥር እየደወላችሁ እኔ ጋር ማማር ትችላላችሁ፣ ይችላልላችሁ ዋትስአፕ ላይ ቴሌግራም ላይ ኢሞ ላይ አሉ አናግራችኋለሁ። ቢዚ ስለመሆን ድንገት ቶሎ እንዳደረጋችሁልኝ ላልመልስላችሁ እችላለሁ። ቆየት ብዬ ሁለት ቀን ሶስት ቀን ባይቆይም ወደ ኋላ መመለስ እሞክራለሁ። ሰው መማር ትችላላችሁ። አሁን በደንብ ተከታተሉኝ። ቀጥታ ወደ ትምህርታችን። ይቺ ፊደል በጣም ብዙ ጊዜ ታስቸግራችኋለች። የነች የ። ለምሳሌ ብዙ ጊዜ ስትጽፉ አሁን የእኔ ፍቅር ስትሉ፣ የኔ እንደዚህ ትጽፋላችኋል ካስጠቀማቸው ይችን ነው የምንጠቀመው። ለመጀመሪያ ጊዜ የእኔ ፍቅር ስንል ይችን ይህን እንጠቀማለን ማለት ነው። ሶ ላጥፈውን ይሄንን የ ዩ ይ ያ ዬ ይ ዮ አንዴ እንድገመው። የ ዩ ይ ያ ዬ ይ ዮ ዮ ይ ዬ ያ ይ ዩ የ አንዴ እንዲ ዮ ይ የ ያ ይ ዩ የ የን ጨረሰ። አሁን የን እንዳረሱ የኔ ፍቅር የኔ ቆንጆ የ ብለን ጀመር። አሁን ደግሞ ደ በደ ደግሞ ለምሳሌ አንተ ለምሳሌ ደረጃ ደረጃ ብለን ለመጻፍ ብናስብ ልክ ደን እንደዚህ እንጽፋታለን። ይሄም ደረጃ ደረጃ፣ ረ ጃ። ያው የእጄ መዘጋ ስለሆነ ያው በእጄ ስለሆነ ኮምፒውተር ላይ መጽፎ ትንሽ ይወላገድብኛል። ደረጃ ሶ፣ ይሄው ደረጃ ብዬ ጻፍኩ። ሶ፣ ይሄ እላጥፋላችሁ፣ እንተን እንዳላችሁ እንዳወዛገባችሁ። ጀስት ደረጃ ብለን ለመጻፍ ደን እንጠቀማለን ማለት ነው። ደ ዱ

ድዴ ድ ዳ፣ ሶሪ ዳዳ ደገምኩት። ተመልከቱ፣ ደ ዱ ዲ ዳ፣ ሶሪ አልደገምኩት። ዳ ዲ ዱ ደ ይህን ነው። ደግሞ ጀ ነው። ለምሳሌ ጀበና ብላችሁ ለመጻፍ ብትፈልጉ የመጀመሪያ ጀን የምንጠቀመው ይህንን ነው ነው በፐን ታቆጣላችሁ እና ማለት ደግሞ የነ ቤት ጀበና እንደዚህ ብለን እንጽፋለን። ጀበና ጀበና ሶ ጀበና ብለን ከጻፍን አሁኑ ሪት እንሄድ ወደ ጀ አስቆጥራችሁ ጀ ጁ ጂ ጃ ጄ ጅ ጆ ጆ ጂ

ይሄኛው ነው ደግሞ፣ ለምሳሌ በገ ደግሞ ገጠር ገ ጠ ር ጠን እዚሁ ትማራላችሁ። ገጠር ብላችሁ መጻፍ ስላላችሁ ይሄው ጠ ጠ ጡ ጢ ጣ ጤ ጥ ጦ ጦ ጥ ጤ ጣ ጢ

ለምሳሌ በጣም አልመሰረኩላችሁም ገጠር ስለሆነ ይኸው ጠ ወረድ ተጠቅመነዋል። ለምሳሌ እዚሁ ላይ ጠጡ ጡ ማለት እንችላለን። ለምሳሌ ጠ ጡ ጠ ይሄው የመጀመሪያዋ ጡ ማለት ደግሞ ሁለተኛው ጠጡ ጡ ሁለተኛው ጎኗ ላይ ቀጥላለበት ሰው ጠ ጡ ብዬ እየጽፋለሁ። እሺ ጨስ ጨ ጨ ሰ ሰ ማለት ይችላላችሁ። ለፍሳን ይሄን ባለፈው ጽፌ አስተምራችኋል። ደሞ ለጋና አስተምራችኋል። ጨሰ ጨሰ ቅጥቅጥ ለማድረግ ማለት ጨሰ ማለት ይችላላችሁ። ሰው ይሄን ላጥፋላችሁና አንድ ጥያቄ ልጠይቃችሁ። ለሁላችሁም ሁሉ የምታዩት ተማሪ እዚህ ጋ የቤት ስራ ምሰጣችሁ ምክንያቱም ነው። ሁሉ የቤት ቪዲዮ ስሰራ የቤት ስራ ለተማሪ ይሰጣል። ለምን የቤት ስራ ስሰሩ ስጽፉ ነው የሚገባችሁ እንጂ ዝም ብላችሁ እዚህ ጋ ሁን ብትመለከቱኝ እኔን አይገባችሁም ስትጽፉ ነው የሚገባችሁ። ሰው የተጻፈ ምንድነው፣ ምንድነው አይረሳም፣ ምንድነው የሚባል ተረት አለና ሙሉ የተሰረቱን ሰው አሁን እናንተ በየ በደ በጀ በገ በጠ በጨ መሰረትኩላችሁ፣ ቃላት አሁን ሁለተኛ ፊደሎችን የዋቸው? አንድ ሁለት ማለት የደም ሁለተኛው፣ ሁሉም ጎናቸው ላይ ቅጥያ ያለባቸው ሶስተኛ ፊደሎችን ስትዋቸው ደግሞ እግራቸው ምንድነው ሸፋፋ ነው ሁሉ አራተኛ ፊደሎች ደግሞ እግራቸው ከስተ ግራ በኩል ረጅም ነው። አምስተኛ ፊደሎች ሁሉም ቀለበት አላቸው። ሶ እስኪ እናንተ ለምሳሌ በየ በደ በጀ በገ በጠ በጨ የሚጀምር ቃላት ጽፋችሁ ትልኩልኝ አላችሁ፣ ኮሜንት ላይ መማር የምትፈልጉ ደግሞ በውስጥ መላክ ትችላላችሁ። ሶ ለዛሬው ውላቸው መጣወት ይህን ይመስላል። እንዳላባዘባችሁ ይህን ይመስላል። መልካም ቀን መልካም አገራችን ሰላም አድርገን በውጭ ያላችሁ ልጆች ደግሞ፣ እናንተ ደግሞ ሰላማችሁ የተጠበቀ ይሁን። ሰላማችሁንም እንላችኋለን ይማቻችሁ